እንደምናመሻችሁ ክቡራን ተመልካቾቻችን፣ ከኢትዮጵያ ቴሌቪዥን ኢቲቪ 57 ወደ ምሽት ስፖርት ዜናዎቻችን አለፍን። ስንቄ ባንክን እያመሰገንኩኝ ወደ ቀዳሚው ዜና አልፋለሁ። የዳይመንድ ሊግ የአመቱ አምስተኛ ዙር ውድድር በጣሊያን ሮም ከተማ የፊታችን አርብ ምሽት ይካሄዳል። በሴቶች 5000 ሜትርም አትሌት ጉዳፍ ጸጋይና ፍሬ ወይኒ ኃይሉ ከኢትዮጵያ ሲጠበቁ ኬንያዊቷ ቢያትሪስ ቼቤት እንደምትሳተፍም ተገልጿል። አብርሃም አድማሱ የ2025 የዳይመንድ ሊግ አምስተኛ አስተናጋጅ በሆነችው የጣሊያን ሮም ከተማ 62 የኦሎምፒክ የኦሎምፒክና የዓለም ዋንጫ ሜዳሊያ ያሳኩ አትሌቶች እንደሚሳተፉበት ተረጋግጧል። በተለይም በሴቶች የ5000 ሜትር የርቀቱ ክብረ ወሰን ባለቤት ጉዳፍ ጸጌና ኬንያዊቷ የኦሎምፒክና የዳይመንድ ሊግ አሸናፊዋ ቢያትሬስ ችቤት ፉክክርም ከወዲሁ ትኩረትን ስቧል። ጉዳፍ በአመቱ 14 28 18 የሆነ ሰዓት ያስመዘገበች ሲሆን ቢያትሬስ በአንድ ሰከንድ በማሻሻል 14 27 12 የሆነ ሰዓት ማስመዝገቧ የበለጠ በተቀራራቢ አቅም ላይ መገኘታቸው ለውድድሩ ድምቀትንም እንደሚፈጥር ተጠ ተጠብቋል። ይህ ሰዓት የተገኘው ደግሞ በዳይመንድ ሊግ የመጀመሪያ ውድድር ቻይና ዣይመን ሲሆን ቺቤት ርቀቱን የጨረሰችበት ሰዓት የቦታው ክብረ ወሰን መሆኑና የዓመቱ ፈጣን ሰዓት መሆኑ እየበለጠ በሮም ውድድር እንድትጠበቅ አድርጓታል። ጉዳፍ ዳግም በትልልቅ ውድድሮች ያካበተችውን ልምድ ተጠቅማ ወደ አሸናፊነት ለመመለስ ከቺቤት በተጨማሪ ከማርካሪታ ኪዶር እና ከአገሯ ልጆች ፍረወይኒ ኃይሉ እንዲሁም ማርታ አለማየሁ ትልቅ ፈተና ይጠብቃታል። በተለይም እንደ አዲስ ራሷን በትልልቅ ውድድሮች ላይ ማሳየት የቻለችውና የዓለም የቤት ውስጥ ውድድር አሸናፊዋ አትሌት ፍረወይኒ ኃይሉ ለውድድሩ ሌላኛዋ ተጠባቂ ይሆናለች። አትሌቷ በቅርቡ በተካሄደው የግራንድ ስላም ውድድርን ማሸነፏም የበለጠ ለቺ ቤትና ጉዳፍ ትልቅ ፈተና እንደምትሆንባቸው ተገምቷል። በሌሎች ርቀቶች ኢትዮጵያን አትሌቶች የሚሳተፉ ሲሆን በሴቶች 1500 ሜትር በርቀቱ ከአራት ደቂቃ በታች መግባት የቻሉት ብርቄ ሃየሎም፣ ሄሩት መሻሻና ወርቅነሽ መሰለ የሚሳተፉ ሲሆን ቢሩት ቼፕኪርና ሱሳን ኢጆር ከኬንያ ተፎካካሪዎች ሆነው ቀርበዋል። ሮም በዕለቱ ከምታስተናግዳቸው ውድድሮች መሀል የወንዶች መቶ ሜትር ተጠባቂ ሲሆን በአሜሪካዊው ተስፈንጣሪ ፍሬድ ኬርሊና በኬንያዊው ፈርዲናንድ ኦማኒያላ መካከል የሚደረገው ፉክክ ከረም ሳቢ ነው። ከቀናት በፊት ጃማይካዊ አትሌት አኬም ብሌክ እንደሚሳተፍ ተገልጾ የነበረ ቢሆንም አሁን ላይ ከይፋዊ የተወዳዳሪው ስም ዝርዝር ላይ አለመካተቱ መካተቱ ተሰምቷል። በወንዶች ርዝመት ዝላይ ላይ ጣሊያናዊ ተስፈኛና የአውሮፓ ሻምፒዮን አሸናፊው ማቲያስ ፉርላኔ በሀገሩ ከኦሎምፒክ ሻምፒዮኑ ሚልቲያዲስ ቴንቶግሉ ጋር የሚያደርጉት ፉክክር የሚጠበቅ ሲሆን በወንዶች መሰናክል አንድ መቶ አስር የኦሎምፒክ ብር ሜዳሊያ አሸናፊው ዳንኤል ሮበርትስ ከአመቱ ፈጣን ሰዓት ባለቤቱ ኮርዴል ቲንትሽ ጋር የሚያስተናግዱት ፉክክርም ተጠባቂ ነው። ውድድሩ የፊታችን አርብ መሸጥ ሮም ላይ ይካሄዳል። በኢትዮጵያ ፕሪሚየር ሊግ ወልዋሏ ዲግራት ዩኒቨርሲቲ ድሬዳዋን አሸነፈ። በሊጉ 33ኛ ሳምንት ከድሬዳዋ ከተማ ጨዋታውን ያከናወነው ወልዋሏ ዲግራት ዩኒቨርሲቲ 3-1 በሆነ ውጤት አሸንፏል። ከውራጭ ቀጠናው ለመውጣት ጥሩ እንቅስቃሴ ላይ የነበረው ድሬዳዋ 51ኛው ደቂቃ ላይ ዘራይ ገብረስላሴ ባስቆጠራት ግብ መሪ መሆን ቢችልም ወልዋሎ ሱልጣን በርሄ 55ኛ፣ ናትናኤል ሰለሞን 71ኛውና ዳዊት ገብሩ 88ኛው ደቂቃ ላይ ባስቆጠሩት ግቦች 3 ለ 1 ማሸነፍ ችሏል። አስቀድሞ ከኢትዮጵያ ፕሪምየር ሊግ መውረዱን ያረጋገጠው ወልዋሎ በአመቱ ሁለተኛ ድሉን በማስመዝገብ በ19 ነጥብ ግርጊ ላይ የሚገኝ ሲሆን ድሬዳዋ በበኩሉ በ39 ነጥብ 11ኛ ደረጃ ላይ ይገኛል። በአሁኑ ሰዓት በኢትዮጵያ መድንና በቅዱስ ጊዮርጊስ መካከል እየተከናወነ የሚገኘው ጨዋታ ሰባ አምስተኛ ደቂቃ ላይ የደረሰ ሲሆን ክለቦቹ ያለምንም ግብ ዜሮ ለዜሮ በሆነ ውጤት ጨዋታቸውን እያከናወኑ ነው። ኢትዮጵያ መድን ይህንን ጨዋታ የሚያሸንፍ ከሆነም የ2017 የኢትዮጵያ ፕሪምየር ሊግ ሻምፒዮን መሆኑን ያረጋግጣል። ከዚህ ጨዋታ ውጪ ሶስት ቀሪ መርሃ ግብሮች በፕሪምየር ሊጉ ቢቀርም ኢትዮጵያ መድን ከተከታዩ ኢትዮጵያ ቡና ጋር ያለው የነጥብ ልዩነት 11 መሆኑን ተከትሎ ነው ዛሬ ማሸነፍ ከቻለ ሻምፒዮን መሆኑን የሚያረጋግጠው። ከውጭ ብሩኖ ፈርናንዴሽ በዓለም ከፍተኛ ተከፋይ የሚያደርገውን ዝውውር ውድቅ በማድረግ በማንቸስተር ዩናይትድ ለመቆየት ወሰነ። ስሙ ከሳውዲው ክለብ አልሂላል ጋር ተያይዞ ሲነሳ የነበረው ብሩኖ ፈርናንዴሽ ክለቡን የመልቀቅ እድሉ ሰፊ የነበረው ቢሆንም በዓለም ከከፍተኛ ውድ ተከፋዮች መካከል አንዱ የሚያደርገውን የዝውውር ጥያቄ ውድቅ ማድረግ ችሏል። አልሂላል ፖርቱጋላዊውን የማስፈራት ተጫዋች ለማስፈረም 100 ሚሊዮን ፓውንድ ሂሳብ ማቅረቡ የሚታወስ ሲሆን ዩናይትድ ገንዘቡን ከፍ የሚያደርገው ከሆነ የዝውውር ሂሳቡን ለማሳደግ ማሰቡም ሲነገር ቆይቷል። የወሳኝውን ተጫዋች ዝውውር አስመልክቶ ሁለት መንታ መንገድ ላይ የቆመው ማንቸስተር ዩናይትድ ውሳኔውን ለተጫዋቹ ሰጥቶ ፈርናንዴዥን በክለቡ ለመቆየት ውሳኔውን አስተላልፏል። ይህንን ተከትሎም ባለፉት አምስት ዓመታት ማንቸስተር ዩናይትድን በትልቅ ደረጃ ማገልገል የቻለው አስደናቂው ተጫዋች ከሩበን አሞሪም አዲሱ የቡድን ግንባታ አካል በመሆን የሚቀጥል ይሆናል። ብሩኖ ፈርናንዴዥ በአሂላል በሳምንት 1.5 ሚሊዮን ዩሮ በዓመት ደግሞ 77 ሚሊዮን ዩሮ ክፍያን ነው ሳይቀበል የቀረው። የለንደኑ ክለብ ቸልሲ ጄደን ሳንቾን በቋሚነት እንደማያስፈርም አሳወቀ። በክረምቱ የዝውውር መስኮት በውሰት ቸልሲን የተቀላቀለው እንግሊዛዊ ተጫዋች ጄደን ሳንቾ በሰማያዊዎቹ ቤት የአስር ወራት ቆይታን ካደረገ በኋላ በይፋ ከክለቡ እንደማይቀጥል ታውቋል። ከቦሮሺያ ዶርትሙንድ 73 ሚሊዮን ፓውንድ ወጥቶበት በ21 ማንቸስተር ዩናይትድን የተቀላቀለው ሳንቾ ከአሰልጣኝ የሬክቴና ጋር መግባባት ባለመቻሉ በውሰት ወደ ዶርትሙንድና ቼልሲ በማምራት ዳግም ወደ ቀያዮቹ ተመልሷል። ምንም እንኳን ቸልሲ በዓመቱ የዩሮፓ ኮንፈረንስ ሊግ ዋንጫን ሲያሳካ ሳንቾ የአሸናፊነት ግቦቹን ካስቆጠሩት መካከል አንዱ ቢሆንም ክለቡ በግል ጉዳዮች ዙሪያ ባለመስማማቱ በቋሚነት እንደማያስፈርመው ገልጿል። በዚህም በሁለቱ ክለቦች ስምምነት መሰረት ቸልሲ ሳንቾን በ25 ሚሊዮን ፓውንድ ዋጋ የማስፈረም ግዴታውን ስላልተወጣ ለማንቸስተር ዩናይትድ 5 ሚሊዮን ፓውንድ ካሳ የሚከፍል ይሆናል። አሰልጣኝ ሉዊስ ኢንሪኬ ለፒኤስጂ በዚህ ደረጃ መለወጥ ቁልፍ ሰው ስለመሆናቸው ይነገራል። አሰልጣኙ የመልበሻ ክፍሉን አደብ ያስገዙበት መንገድና የስልጣን መንገዳቸው ዛሬ አይደለም ነገም ተስፋ የሚጣልበት መሆኑም ይነገራል። አብርሃም ተስፋዬ ተጨማሪ ያለው ከቅዳሜው የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ በኋላ ሊዩሲን ርኬ ከተጫዋቾቻቸው ጋር የነበራቸውን የደስታ አገላለጽ ለተመለከተ በቡድን ውስጥ የተፈጠረው ከልክ ያለፈ መከባበርን ይገነዘባል። ይህ ላለፉት ዓመታት በፓሪሳዊያን ዘንድ ሲናፈቅ የከረመ አሁን በተግባር የታየ የሁለት ዓመታት የለውጥ ውጤትም ሆኗል። ሊኪውፕ ላይ በጦማሪነት የሚያገለግለው የፓሪሱ ተወላጅ ፔር ኤታኒ ሜኒዚዮ ስለዚህ ክለብ ባሰፈረው ጽሑፉ እንዲህ ይላል። ሰዎች በባለፈው ጥቂት ዓመታት በዚህ ቡድን ውስጥ የባለሥልጣናት ጣልቃ ገብነት እንዳለ ይናገራሉ። እውነታው ግን ይህ አይደለም። ከክለቡ በላይ ስሜት የተሰጣቸው ተጫዋቾች ይህን ቡድን በግላቸው እስኪበቃቸው ዘውረውታል። ስማቸውን ግን መጥቀስ አልፈልግም። ክሪስቶፈር ጋርቴ ጥሩ ሀሳብ የነበራቸው አሰልጣኝ ነበሩ። ግን የመልበሻ ክፍሉን ጫና ለመቋቋም ብርታቱ አልነበራቸውም። ስራቸውን ላለማጣት ብቻ ሲሉ ዝምታን መርጠው መጨረሻቸው አላማረላቸውም። ሞሪሲዮ ፖቾቲኖም ቢሆኑ ከዚህ የተሻለ ታሪክ የላቸውም። የኮከቦች ስብስብ የነበረውን ቡድን መስመር ማስያ ሲገባቸው መለሳለሳቸው ከስንብት አላዳናቸውም። ቶማስ ዌልና ኡናይ ኤምሬም ቢሆኑ ከዚህ የተለ የነገር በፓሪሱ ቤትም መፍጠር አለመቻላቸው ያለፈ ታሪካችን ነው። ሊዩሲን ሪኬ ግን እንደዚ አይነት አሰልጣኝ አይደሉም። የክለቡ ባለቤቶች እንደመረጧቸው ሲያውቁ እንዲህ ሲሉ ተናገሩ። እኔ አሰልጣኝ የምሆን ከሆነ እንደ አሰልጣኝ መከበር ፈልጋለሁ። መልበሻ ክፍል ውስጥ ሁሉም ሊሰማኝ ይገባል። ይህን ካደረጋችሁ ስራዬን መጀመር ችላለሁ ሲሉ ተናገሩ። ቃል ተገባላቸውና ስራቸውን ጀምሮ ይኸው ዛሬ በፓሪስ የተመለከታችሁት ሆነ ሲልም ተናገረም። ይህ እውነት ነው። ሊዩሲን ሪኬ በፓሪስ ሴንጀርመን ቤት ማንም ያልጻፈውን አስገራሚ ገደ ማስተናገድ ሰርተዋል። አስቀድሞ የሚፈልጓቸውን ተጫዋቾች ለይተው የማይፈልጓቸውን አሰናበቱ። ክፍተቴ ነው ብለው ባመኑት ቦታ ደግሞ 239 ሚሊዮን ፓውንድ ወጪ አድርገው ወሳኝ የተባሉ ተጫዋቾችን አስፈረሙ። ከዛ ወደ ተግባር ስራቸው ገቡ። ከፓርክ ዲስን ፕሪንስ 25 ደቂቃ በሚወስደው የክለቡ የልምምድ ቦታም ያልተለመደ ነገር አደረጉ። ተጫዋቾች ከመሬት ጋር የተሻለ ቁሩኝነት እንዲኖራቸውና በጫማ ብዙ ከመቆየት የተነሳ ለአላርጂክ እንዳይጋለጡ በማሰብ ልምምድ ከመጀመራቸው አስቀድሞ ለ25 ደቂቃ በሜዳው ላይ በ ባዶ እግራቸው እንዲመላለሱ አደረጓቸው። ይሄ አሰልጣኝ ሊዩሲኔሪኬ ፓርክ ዲ ሰን ፕሪንስ ከደረሱበት ጊዜ አንስቶ እስካሁን ድረስ የሚተገበር ስራ ነው። ለሰላሳ ደቂቃ ደግሞ በተናጠልና በቡድን እንዲያማሞቁ ያደርጓቸዋል። አንድ ደቂቃ የሚያባክን ተጫዋች ክለቡ በቀጣይ በሚያደርገው ጨዋታ ላይ ዋጋም ይከፍላል። ይህ የአሰልጣኙ የማይናወጥ መመሪያ ነው። ሌላኛው አስገራሚው ነገር አሰልጣኙ በዚህ ዓመት የተገበሩትን የአጨዋወት መንገድ በወረቀት ላይ ለተጫዋቾቻቸው ካስረዱ በኋላ ሜዳ ላይ በተግባር ምን ያክል ተግብሮታል። ማለት በልምምድ ወቅት ከፍታ ላይ ሆነው ቁልቁል የመመልከት ልምድ እንደነበራቸውና ስህተቱን ለመለየት አማራጭ አድርገው ስለመጠቀማቸውም ተሰምቷል። በተክለሰውነት በአንድ ተጫዋች በቀላሉ የማይ አይገፉ በግል ክህሎታቸው ሀሳባቸውን ወደ ተግባር መቀየር የሚችሉ ተጫዋቾች እንዲሆኑ በማድረግ አሰልጣኙ ሰፊ ስራዎችን ሰርተዋል። እየጠፋን የተባለለትን ኦስማን ዴምቤሌን ጨምሮ ኪቪቻ ካቫለስኬሪያ፣ ዲዘርዶዌ እና ሁሉም የቋሚነት እድል የሚሰጣቸው ተጫዋቾች ሜዳ ላይ አንድ ነገር መፍጠር እንዲችሉ ያልነጠፈውን እውቀታቸውንም አካፍለዋቸዋል። ሊዩዚኔሪኬ በዓመቱ የሶስትዮሽ ዋንጫ ማሳካታቸው ብቻ የፓሪሴን ጀርመን ስኬት አይደለም። በዚህ ቡድን ውስጥ እንደ ባህል የሚቆጠረውን ማራኪ ኳስ መስርተዋል። የአሁኑ የፓሪሴን ጀርመን ስብስብ ቢሆን በአብዛኛው ወጣት ኃይል የተቋቋመ መሆኑ ለነገም ተስፋ እንዲጣልበት አድርጓል። አሁን ፓሪስ ሴን ጀርመን ራስ ወዳድ ተጫዋች የለው። መደጋገፍና መተባበር ከልዩ ጥንካሬ ጋር ተደምሮ መጫወት የማይሰለቸው ጠንካራ ኃይልም ተፈጥሯል። የተረጋጋው የመልበሻ ክፍልም ቢሆን ሜዳ ላይ ለሚታየው መከባበር መሰረት ሰለመሆኑ ሊዩ ሲኔሪኬ ሰርተው አሳይቷል። የፓሪስ ሴን ጀርመን ደጋፊዎችም በዓመቱ መጨረሻ ታላቁ ሰው ለከፈለው ታላቅ ገድል የልጁን ምስል በስቴዲየም ውስጥ በማሳየትም አመስግነውታል። ሰላሳ ሁለት ክለቦች የሚሳትፉበት የዓለም ክለቦች ዋንጫ ከአስራ ሁለት ቀናት በኋላ ይጀምራል። የውድድሩ አሸናፊም በወርቅ የተለበጠ ዋንጫና 125 ሚሊዮን ዶላር እንደሚያገኝም ታውቋል። ዮሴፍ ሽምዬ የቀድሞ የፊፋ ፕሬዝዳንት ሴፍ ብላተር በስህተት የጀመርነው ውድድር ብለውት ነበር። የአሁኑ የዣን ኢንፋንቲኖ አስተዳደር ደግሞ በዓለም ዙሪያ ያሉ ክለቦች እንዲጠናከሩ የሚያግዝ መርሃ ግብር አድርጎ ወስዶታል። ከዚህ ቀደም በሰባት ክለቦች መካከል ሲደረግ የነበረው የፊፋ ክለቦች ዓለም ዋንጫ ዘንድሮ የተሳታፊዎችን ቁጥር ወደ 32 ከፍ አድርጎ ይከናወናል። ከ12 ቀናት በኋላ የሚጀምረው ውድድር ለአንድ ወር ገደማ የሚቆይም ይሆናል። ከዚህ በኋላም በየዓመቱ ሳይሆን በአራት ዓመት አንድ ጊዜ ይከናወናል ይከናወናል አሜሪካ በ12 ስቴዲየሞቿ ይህን ውድድር የምታከናወን ሲሆን ፍጻሜውን ደግሞ በኒውጀርሲ የሚገኘው ሜት ላይፍ ስቴዲየም ይደግሳል በውድድሩ አውሮፓ 12 ክለቦችን በማሳተፍ ቀዳሚው አህጉርም ነው። ከ2021 እስከ 2024 የአውሮፓ ሻምፒዮንስ ሊግ ያሸነፉ አራት ቡድኖች፣ በተጨማሪም በአውሮፓ እግር ኳስ ማህበር የነጥብ አሰጣጥ ቀድሞ መቀመጥ የቻሉ ስምንት ክለቦች አውሮፓን በመድረኩ ይወክላሉ። ከእነዚህም ውስጥ ቼልሲ፣ ሪያል ማድሪድ፣ ማንቸስተር ሲቲ ና ፓሪስ ሳን ጀርማን ይገኙበታል። በአንጻሩ እንደ ሊቨርፑል፣ አርሰናል፣ ባርሴሎና ና ናፖሊ ያሉ ቡድኖች የማይካፈሉበት ውድድርም ይሆናል። አፍሪካ ደግሞ በአራት ቡድኖች የምትወከል ይሆናል። የካፍ ሻምፒዮንስ ሊግ አሸናፊዎቹ አልሃሊና ወይዳድ ካዛብላንካ እንዲሁም በነጥብ የተመረጡት ኤስፔራንስ ደቱኒዝ እና ማሚሎዲ ሰንዳውንስ ደግሞ አህጉሪቱን በመድረኩ የሚወክሉ ክለቦች ናቸው። ደቡብ አሜሪካዊቱ ሀገር ብራዚል ደግሞ አራት ክለቦችን በማሳተፍ ብቸኛዋ ሀገር ነች። ፓልሜራስ፣ ፍላሚንጎ፣ ፍሎሚኔንሴ እና ቦታፌጎ ያለፉት አራት ዓመታት የኮፓ ሊበርታዶሬስ አሸናፊ መሆናቸውን ተከትሎ የወድሩ ተካፋይ ናቸው። አርጀንቲና ደግሞ በቦካ ጁኒየርስ እና ሪቨር ፕሌት ትወክላለች። በአሜሪካ ሜጀር ሊክ ሶከር የሚሳተፈው የሊዮነል ሜሲው ኢንተርሚያሚም አሜሪካ አዘጋጅ ሀገር መሆኗን ተከትሎ በውድድሩ የመሳተፍ ዕድልን አግኝቷል። በዚህ መልክ የተመረጡ 32 ቡድኖች በስምንት ምድቦች ተከፍለው ውድድራቸውንም ያከናውናሉ። የመክፈቻው ጨዋታ በኢንተር ሚያሚና በግብጹ አልአህሊ መካከል ከ12 ቀናት በኋላ በሃርድ ሮክ ስቴዲየም ይደረጋል። በዚህ ቅርጽ ለመጀመሪያ ጊዜ በሚከናወነው የዓለም ክለቦች ዋንጫ አሸናፊው ቡድን በ24 ካራት ወርቅ የተለበጠ ዋንጫና ና 125 ሚሊዮን ዶላር ሽልማት የሚበረከትለትም ይሆናል። በፍሬንች ኦፕን የቴኒስ ውድድር አሪና ሳባሌንካና የጋስዋቴክ ግማሽ ፍጻሜውን ተቀላቀሉም። በፍሬንች ኦፕን ዛሬ በተደረጉ የሩብ ፍጻሜ ጨዋታዎች አሪና ሳባሌንካ ቻይናዊቷን ዣንግ ኪንንን በምርታት ግማሽ ፍጻሜው በመቀላቀል ለሌላኛው የግራንድ ስላም ድል ተቃርባለች። ቤላሩሳዊቷ የዓለም ቁጥር አንድ አሪና ሳባሌንካ የኦሎምፒክ ባለድሏን ዣንግን ሰባት ለስድስትና ስድስት ለሶስት በመርታት ነው ለግማሽ ፍጻሜ የደረሰችው። በተመሳሳይ ከሰዓታት በፊት በተጠናቀቀው ሌላኛው ጨዋታ የቀድሞ የዓለም ቁጥር አንድና የአምናው ቁጥር አምስት ኢጋ ስዋቴክ የዓለም ቁጥር 14 ዋን ኤሊና ስቪቶሊናን ስድስት ለአንድና ሰባት ለአምስት በመርታት ግማሽ ፍጻሜውን ተቀላቅላለች። በ2020 የመጀመሪያ የግራንድ ስላም ድልዋን በፈረንሳይ ያሳካቸው ስዋቴክ በባለፉት ተከታታይ ሶስት ዓመታት የዚሁ መድረክ አሸናፊ ናት። ይሁንና በግማሽ ፍጻሜው ከሳቫሌንካ ከባድ ፈተና እንደምታስተናግድ ይጠበቃል። ሁለቱ ተጫዋቾች ከዚህ በፊት በተገናኙበት 12 ጨዋታዎች ስዋቴክ ስምንቱን በመርታት በአራቱ ብቻ ነው ሽንፈትን ያስተናገደችውም። የተወደዳችሁ ተመልካቾቻችን ከኢቲቪ 57 ለምሽት የነበሩን ስፖርት ዜናዎቻችን በዚሁ አበቁ። መልካም ምሽት ይሁንላችሁ።